ሰላም ጤና ይስጥልኝ፣ ውድ የሻሎም አካዳሚ ቤተሰቦች፣ እንደምንቆያችሁ፣ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶች በየጊዜ ስለሚለቀቁ ይህን ቻናል መከታተሎን እንዳይዘነግ ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂና አስተማሪ ቪዲዮ ነው። ምንድን ነው ብላችሁ በጉጉት እንደምትጠይቁኝ በጣም እርግጠኛ ነኝ። ዛሬ ይዤላችሁ የመጣሁት ውድ ቤተሰቦቼ እንዴት ወን ፊደሎች ወይም ወንና የወን ዘሮች በመጠቀም ቃላት እንመሰርታለን ወይም እናነባለን የሚለው ነው። በእርግጠኝነት ኤንን ቪዲዮ ካያችሁት በኋላ በወና በወ ዘሮች ዙሪያ ያለው የትኛውም ጥያቄ እንደሚመለስ በጣም እርግጠኛ ነኝ። ዛሬ በትክክል የምናየው ለምሳሌ ከወ የተለያዩ ቃላትን መስርተናል፣ ከው የተለያዩ ቃላትን መስርተናል። ከወ እስከ ዎ ድረስ ያሉትን የወንዘሮች በመጠቀም የተለያዩ ቃላት እየመሰረትን እያንዳንዳቸውን እስኪገባችሁ ድረስ በደንብ እናያለን። እናንተ ደግሞ እስከ መጨረሻው ይሄንን ቪዲዮ እንድታዩት ይሁን። በእርግጠኝነት እጅግ በጣም ጠቃሚ የሆነ ነገር እንደምታገኙት ምንም ጥርጥር የለኝም ማለት ነው። ውድ ቤተሰቦቼ ውድ ቤተሰቦቼ፣ እናንተ ደግሞ ይሄንን ቪዲዮ ካያችሁት በኋላ የተለያየ ቃል ከወ እና ከወ ዘሮች እየመሰረታችሁ እንድትሞክሩ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ ኮመንት፣ ለጓደኞቻችሁ ደግሞ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመጫን ይህን ቻናል እንድትቀላቀሉ ይሁን። ምክንያቱም አንድ ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን በመጫን አንዴ ከገባችሁ እንደዚህ አይነት ጠቃሚ ትምህርት በየጊዜው የሚለቀቅ ቀጥታ ወደ እናንተ ይደርሳል ማለት ነው፣ ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎች ናቸው ቻናሉን ብቻ ይህንን ዩቱብ ቻናል ብቻ በመከታተል ሳብስክራይብ በማድረግና በየጊዜው የሚለቀቀውን ቪዲዮ በተገቢ መንገድ በማየት ማንበብና መጻፍ እየቻሉት ማለት ነው፣ ውድ ቤተሰቦቼ። ስለዚህ እናንተም ደግሞ ይህንን ቻናል አንዴ ከተቀላቀላችሁ እንደዚህ አይነት ቪዲዮ በየጊዜው የሚለቀው ቀጥታ ወደ እናንተ ሚደርስ ሳብስክራይብ እንድታረጉና የደወል ምልክቷን እንድትጫኑ ይሁን ማለት ነው። ውድ ቤተሰቦቼም። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በኢሞ፣ በዋትስአፕ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ቀጥታ ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መመዝገብ የምትችሉ መሆኑ ኑን ላሳውቃችሁ እፈልጋለሁኝ። በጣም በአጭር ጊዜ ውስጥ በወራቱ ውስጥ ማንበብና መጻፍ በደንብ አድርጋችሁ አቀላጥፋችሁ ችላችሁ በራሳችሁ ላይ የሚደምቅ ለውጥ እንደምታዩ ያለምንም ጥርጥር ላሳውቃችሁ ወዳለሁኝ፣ ውድ ቤተሰቦች። ስለሆነም ጊዜው ሳይረፍድባችሁ ቀጥታ ከኛ ጋር እየመጣችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ፣ ውድ ቤተሰቦቼ ታዲያ እናንተን እንዴት እናገኛለን? ካላችሁ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ እና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ ወይም በወራት ውስጥ እናንተን በማንበብ እና በመጻፍ ብቁ ማድረጋችን ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ ገባለሁኝ። እንደተለመደው እናንተ ደግሞ ቪዲዮን ቤተሰብ የሆናችሁት ላይክ ኮመንት በማድረግ እና ቤተሰብ ያልሆናችሁት አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቪዲዮን ታስጀምራላችሁ ማለት ነው ውድ ቤተሰቦቼ። ይህን ቪዲዮ ለየት የሚያደርገው ላወቁትም ወይም ማንበብ ለቻሉትም ወይም ማንበብ ላልቻሉትም ለሁለቱም የሚሆን ቪዲዮ መሆኑ። ማንበብ የቻላችሁት ከኔ እየቀደማችሁ ቼክ እንድታደረጉ እንድታነቡ ይሁን ከዛ ከኔ በኋላ ወይም እኔ ካነበብኩ በኋላ ትክክል እንደሆናችሁና እንዳልሆናችሁ ማረጋገጥ ትችላላችሁ። ማንበብ ያልቻላችሁት ደግሞ ቀስ ብዬ ስለሚቆጥርላችሁ እናንተም ከኔ እኩል መቁጠር ትችላላችሁ ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ትምህርቱ እንገባለን። ቅድም እንደነገርኳችሁ እዚህ ውስጥ የተለያዩ ቃላት አሉ። የተመሰረቱት ግን ወይም የመጀመሪያው ፊደላቸው ወና የወን ዘሮች በመጠቀም የተለያዩ ቃላትን መስርተናል ወይም ጽፈናል ማለት ነው። ውድ ቤተሰቦቼ ከዛ ውስጥ የተወሰኑት እናያለን። እንደ ሳምፕል ወይም እንደ ወኪል ያመጣውላችሁን እንመልከት። እዚህ ጋር የምታዩት የመጀመሪያው ቃል ምን ይላል የሚለውን ነው መጀመሪያ የምናየው። እስኪ አብረን እናንብብ። ወስደውታል፣ ወስደውታል፣ ወስደውታል ይላል። ወስደውታል የሚለው የሚጻፈው እንደዚህ ይጻፋል ማለት ነው ወስደውታል ተብሎ ይጻፋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩትን ደግሞ አብረን እናንብብ። ወንበዴዎች፣ ወንበዴዎች ይላል። ወንበዴዎች፣ ወንበዴዎች ይላል። ውድ ቤተሰቦች አያችሁት? ወንበዴዎች ማለት ሰውን የማይፈሩት ደግሞ የተለያዩ ጉዳት በሰው ላይ የሚያደርሱ ሊሆን ይችላሉ። ወንበዴ ማለት የሚሰርቅ ወይም ለመስረቅ የሚመጣ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ሌላኛው ቃል ምን ይላል የሚለውን እስኪ አብረን እናንብብ። ወታደሮች ወታደሮች ይላል። ወታደሮች ወ ሳይሆን ወ ነው። ውድ ቤተሰቦች አያችሁት። አብዛኛው ሰው ወ ይላል። ወ ሳይሆን ወታደሮች ወታደሮች ይላል። በጣም አሪፍ ወታደሮች ማለት ሀገርን ከክፉ የሚጠብቁ ከጠላት የሚጠብቁ ለሀገር ብለው ራሳቸውን የሚሰው ማለት ነው። ወታደርነት ማለት በጣም አሪፍ እሽ። እዚህ ጋር ያለውን ደግሞ እስኪ አብረን እናንብብ። እዚህ ጋር ያለውን ቤተሰቦች አብረን እናንብብ እስኪ። ወገናዊነት ወገናዊነት ይላል። አያችሁ፣ ወገናዊነት ወገናዊነት ይላል። ወገናዊነት ማለት የራሱን ወገን ማስቀደም እንደማለት ነው። ውድ ቤተሰቦቼ ወገናዊነት ይላል። እዚህ ጋር ያለውን ሌላውን ቃል ደግሞ እስኪ አብረን ሞክር። ወደፊት ወደ ፊት ወደፊት ይላል። ውድ ቤተሰቦቼ በጣም ቀላል ነው። እናንተም በተለያየ ጊዜ እንደዚህ አንብባችሁ ይሆናል ብዬ ስላሰብኩ ነው ትንሽ እየፈጠንኩ ያለውት። ወደፊት ይላል። እዚህ ጋር ያለውን ደግሞ ሌላውን ቃል እስኪ እናንብብ አብረን ወርቃማ ወርቃማ ይላል። አያችሁት? ወርቃማ ይላል። በጣም አሪፍ። እዚህ ጋር ያለውን ደግሞ አብረን እናንብብ። ወንዳ ወንዳፍራሽ ወንዳ ፍራሽ ይላል። ወንዳ ፍራሽ ይላል። ወንዳ ፍራሽ ማለት የሰው ስም ሊሆን ይችላል። የተለያዩ ጊዜ ሰዎች ይሰየማሉ በዚህ ስም ወንዳ ፍራሽ ወንንደ አፍራሽ ይላል። በጣም አሪፍ። እዚህ ጋር ያለውን ደግሞ አብረን እናንብብ እስኪ። ው ስ ብ ስ ብ ውስብስብ ይላል። በጣም አሪፍ። ውስብስብ የሚለው ሲጻፍ እንደዚህ ነው የሚጻፈው። ስንለው ትንሽ ቀለል ይላል፣ ግን ሲጻፍ እንደዚህ የረዥም ነው እንድታውቁት ይሁን። ውስብስብ ይላል። በጣም አሪፍ። እዚህ ጋር ያለውን ደግሞ ሌላኛውን ቃል እንመልከት። ውሳኔዎች ውሳኔዎች ይላል። አያችሁት? ውሳኔዎች ማለት ብዙ አይነት ውሳኔ ሊኖር ይችላል። የፍርድ ቤት ውሳኔ፣ የተለያየ አይነት ውሳኔ ሊኖር ይችላል። ግን ውሳኔዎች የሚለው እንደዚህ ይጻፋል ወይም እንደዚህ ይነበባል። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ቃል ደግሞ ውድድር ውድድር ይላል። አያችሁት? ውድድር ማለት ሁለት የሚፎካከር ውድድር። አብዛኛው ጊዜ የሚካሄደው ሁለት ወይም ከዛ በላይ በሆኑ አካላት መካከል ነው። ውድድር የሚለው ቃል አብዛኛው ጊዜ ከሩጫ ጋር የተያያዘ ነው። ምሳሌ ለምሳሌ ውድድር ያሸነፈ ሰው ዋንጫ ይሸለማል ከተባለ ምን ያደረገ ሰው? ውድድሩን ያሸነፈ ሰው። ስለዚህ ውድድር ማለት አንድን ነገር ለማሸነፍ ወይም ሌሎችን ለመርታት የምንጠቀመው ነው ማለት ነው። ውድድር በጣም አሪፍ። እዚህ ጋር ያለው ሌላውን ቃል ደግሞ አብረን እንመልከት። ኢትዮጵያዊ አያችሁት? ዊ የምትባል የዌ ዘር የሆነችው ሶስተኛ ፊደል የመጣችው መጨረሻ ጋር ነው። ምክንያቱም አብዛኛውን ጊዜ ከሶስተኛ ፊደል ወይም ከሶስተኛ ከዌ ዘር ከሆነው ከዊ ፊደል ኢትዮጵያዊ የሚለውን ለማስረዳት ብዬ ዊን በመጨረሻ ነው ያመጣውት ዊ ማለት የመጨረሻ ላይ የመጣው ማለት ነው፣ ውድ ቤተሰቦቼ። ለዛም ነው አንድ ላይ ሲነበብ ኢትዮጵያዊ፣ ኢትዮጵያዊ ይላል ነው። በጣም አሪፍ። አሁን ደግሞ ወደ ቀጣዩ እንለፍ። ወደ ቀጣዩ እናልፋለን። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል የሚለውን እስኪ አብረን እናነበዋለን። ዋናተኞች፣ ዋናተኞች፣ ዋናተኞች ይላል። አያችሁት ዋና ተኞች ይላል። ዋናተኞች የሚለውን ቃል እንደዚህ ያነበብን። አሁን ደግሞ ወደ ሌላ እንሄዳለን። በጣም አሪፍ። እዚህ ጋር የምታዩት እዚህ ጋር የምታዩት ሌላኛው ቃል ምን ይላል ካላችሁ ዋስትና፣ ዋስትና ይላል። ዋስትና ማለት አንድ ሰው አንድን ወንጀል ቢሰራ እሱን ሰው ለማስፈታት ግዴታ ዋስ ያስፈልጋል። ዋስ ማለት ለዛ ሰው ጠልቃ የሚገባ ማለት ነው። ዋስትና ይላሉ ቤተሰቦቼ። ዋስትና የሚለው እንደዚህ ይጻፋል ወይም እንደዚህ ይነበባል ማለት ነው። እዚህ ጋር ያለውን ደግሞ ሌላውን ቃል እስኪ አብረን እናንብብ። ዋን ጫ ዋንጫ ይላል አያችሁት። ዋንጫ ማለት ምን ማለት እንደሆነ ልንገራችሁ። ዋንጫ ማለት አብዛኛው ጊዜ በኳስ ህግ ጫውታውን ያሸነፈ ከፍጻሜ ያለፈ እና መጨረሻ ላይ ብቻውን የቀረትም ነው ዋንጫውን የሚወስደው ከወዘር ዋ ከሆነችው ወይም ከዌዘር አራተኛ ፊደል ነው የተመሰረተው ይህ ቃል። በጣም አሪፍ እዚህ ጋር ያለውን ደግሞ እናንብብ አብረን። አያችሁት? ይህኛው የመጀመሪያው ፊደል ደህ ነው። ስለዚህ ከወዘር ትንሽ ወጠናል ማለት ነው። ደዌውን፣ ደዌውን ይላል። ውድ ቤተሰቦቼ በጣም ቀላል ነው። በጣም ቀላል ነው። ደዌውን ይላል። ደዌውን ማለት በሽታውን እንደማለት ነው። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል የሚለውን እስኪ አብረን እናንብብ። ውሸታም፣ ውሸታም ይላል። አያችሁት? ውሸታም ለማለት ብትፈልጉ እንደዚህ መጻፍ ትችላላችሁ፣ ማለት ነው። አንተ በጣም ውሸታም ነህ ብላችሁ። ውሸታም ማለት እውነት ያልሆነ ነገር የትኛውም ውሸት ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር ደግሞ ምን ይላል የሚለውን እስኪ አብረን እናንብብ። ውበታችን ውበታችን ይላል። ስለዚህ ውበት የሚገለጸው በው ፊደል ነው የሚጀምረው ማለት ነው። ውበት። በጣም አሪፍ እዚህ ጋር ደግሞ ያለውን ነገር ደግሞ አብረን እናንብብ። ውድድር ውድድር ይላል። ውድድር ይላል። አያችሁት ውድ ቤተሰቦች፣ ውድድር ይላል። ስለዚህ ዛሬ ላይ ያየነው ይህንን ይመስላል። ምንድን ነው ያየነው ካላችሁ፣ ሳጠቃልላችሁ ወን እና የወን ዘሮች በመጠቀም የተለያዩ ቃላትን እንዴት መመስረትና የወንዘሮች የወንዘሮች እንዴት ማጥናት እንደምንችል የሚያሳይ በጣም በጣም ድንቅ የሆነ ቪዲዮ ነው። እስከ መጨረሻው ይህንን ቪዲዮ ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን አንዴ በመጫን ይህን ቻናል እንድትቀላቀሉ ይሁን። ምክንያቱም አንዴ ሳብስክራይብ ካረጋችሁ በየጊዜው የሚለቀቀው እንደዚህ አይነት ቪዲዮ በቀጥታ ወደ እናንተ ይደርሳል ማለት ነው። ይህን ቻናል በመከታተል ብቻ ብዙዎች ደግሞ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ፣ ካለማንበብ ወደ ማንበብ ስለመጡ እናንተም ደግሞ ይህንን እድል እንድትጠቀሙ ይሁን። ብዙ ተማሪዎች በውስጥ መስመር እንደሚነግሩኝ ከሆነ የምትለቀው ቪዲዮ በጣም አሪፍ ነው፣ በጣም ለውጦናል እያሉ አስተያየት ስለሚሰጡኝ እናንተም ደግሞ ይህን ቻናል በመከታተል የራሳችሁን እውቀት እንድታሳድጉና ራሳችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ በጣም አሪፍ አማራጭ ይዘን የመጣንላችሁ በኦንላይን ወይም በውስጥ መስመር የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በሚትስ በዙም እና በመሳሰሉት አፕሊኬሽኖች መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን እየሰጠን እንገኛለን ውድ ቤተሰቦቼ። ስለሆነም ይህንን ትልቅ እድል ተጠቃሚ እንድትሆኑ ይሁን። በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ ሆናችሁ እንደምትወጡ ላረጋግጥላችሁ እፈልጋለሁኝ ውድ ቤተሰቦቼ። በጣም በአጭር ጊዜ ውስጥ በወራት ውስጥ ራሳችሁ እንችላችሁ በራሳችሁ የሚደንቅ ለውጥ እንደምታዩ ልነግራችሁ ፈልጋለሁኝ፣ ውድ ቤተሰቦቼ። ስለሆነም ይህንን ትልቅ እድል ተጠቃሚ እንድትሆኑ ይሁን። ከእኛ ጋር ካሉት ተማሪዎች ጋር ሲያሻችሁ በግል ሲያሻችሁ ደግሞ በጋራ ወይም በግሩፕ መማር የምትችሉበት እድል ስላዘጋጀን ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ እንድትመዘገቡና ትምህርታችሁን እንድትጀምሩ ይሁን ማለት ነው፣ ውድ ቤተሰቦቼ። እኛን ለማግኘት ወይም ትምህርት ለመጀመር የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም በዋትሳፕ፣ በኢሞ በማናገር ወይም ሀይ በማለት ቀጥታ ትምህርታችሁን የምትጀምሩ ወይም መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ፣ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ድረስ ቸርስ ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።